ሰላም መምህር። ሰላም ሰላም። እንዴት ነሽ? እንዴት አመሸ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። እኔም አንድ ሶስት ህልሞች አሉኝ። በባለፈው ያቋረጥኩት ነው ቦታ ልልቀቅ ብዬ ሲበዛ ህልሙ የተወሰነ ተናግሬው ያቋረጥኩትና ከዛ በኋላም አንዱ ለጨምር ያለው እና ምን ይመስለኛል ናይጄሪያ ሀገር ህጄ ይመስለኛል። እና ናይጄሪያ ሀገር ወደ ዋናው ከተማ ስገባ እዛ ኬላ አለ። እና ሁለት ሴት ልጆች እና አንድ ጅብ አለ እዛ ኬላ አለ ሰዎች ይዘዋቸው እዛ ተቀምጠዋሉ እና ወደ ዋናው ከተማ ለመግባት እነዛን ሴቶች ራስ ራሳቸውን በጅብ መተህ ወይም ደግሞ ያንን ጅብ ዘለህ ነው ወደ ዋናው ከተማ መግባት የሚቻለው ይሉኛል እንደዛ ነው የሚቻለው። ሲሉኝ ሁሉ ሰው እንደዛ እያደረገ ይገባል፣ ይሄ ሀገሩ ነው እና እንደዛ አድርገሽ ለምገቢ ወደ ዋናው ከተማ ለመግባት ተፈለግሽ ሲሉኝ፣ እንደዚህማ አላደርግም። ለምን እንደዚህ ያደርጋ? እንደዛ ታላደረግሽማ ትመለሻለሽ ያሉ፣ እሺ ብዬ ተመለስኩኝ። ተመለስኩና ወደሆነ ሆነ ሰፈር ገባው። ወደ ሆነ ሰፈር ስገባ የዛ ቀበሌ አስተዳዳሪ ሴት ናት የገቡበት ሰፈር አካባቢ እሷ እኮ የሀገሩ ሕግ ስለሆነ እዛም አደርግ አለብሽ ትለኛለች። እኔ እንደዚህ አደርግም። እኔ እንደዚህ ሳዩ የባዕድ ልኮ ነው የሚመስለኝ ለም እንደዚህ ሰዎችን ራስ ራሳቸውን የተቀመጡ ሁለት ሴቶች አሉ። እነዛ መት እና ጅቦችን ዘልል ለምንገባለሁ ስላቸው አዎ ሕጉ ነው ሁሉ እንደዛ እያደረገ ስለሚገባ እንደዛ ማድረግ አለብሽ ትለኛለ። አይ እንደዛ ስለሚያደርገው ብመለስ ይሻለኛል ስላል ይህማ ይሆንም ብላ ታባረኛለች ታሯሩጠኛለች። በቃ በሰፈር በየቤቱ እየሮጥኩ እደበቃለሁ። እየመጣች ታባርረኛለች ታሯሩጠኛለች። ሌሎች ይደብቁኛል ማለት ነው። ይህ ህግ ስለው እያደረገ አይደለም ይሉኛል ማለት ነው። እንደዛ እያሯሯጠችኝ እያሯሯጠችኝ አላደርግም ብዬ እኔም እንደዛ ሳላደርግ እሷም እያሯሯጠች ሳትዘኝ ከህልሜ የነቃሁ ማለት ነው። አዎ በህልም ጅብ ማየት ሁለት ትርጉም ያለው አንደኛ የቡዳ መንፈስ ሁለተኛ ደግሞ የሰላቢ መንፈስ ነው። አንቺ ጋር ግን የሚታየው የሰላቢ መንፈስ ነው። ምናልባት በዙሪያሽ ያሉ ሴት ጓደኞችሽም ሊሆኑ ይችላሉ። ጎረቤት፣ ዘመድ፣ ማንነት ያላቸውን አላቅ ብቻ በገንዘብም ይሁን በትዳር በማንኛውም አይነት ህይወት ከአንቺ ተጠቃሚ የነበሩ ሰዎች አሉ ማለት ነው። እና እነሱ መንፈስ ግን አንቺ ውስጥ አለ። አሁን እነዚህ ሴቶች ሳትገስጭ የሴቶች መንፈስ ነው ባይዘ የሴቶቹን መንፈስ ከጓደኞች የመጣውም የሚቀኛም የሰላቢ መንፈስ ይሆናል። ይሄን ሰዓት ግስጪ። ወደሚቀጥለው ስቴፕ ማለፍ አትችም። መግባት ወደምትፈልጊው ቦታ ምናልባት ናይጄሪያ ብለሻል። ከምን ጋር እንደሆነ ባይገናኝም ወደሆነ ሆነ ሀገር፣ ፈተና ወዳለበት ሀገር ለመሄድ ወይም ደግሞ የሆነን ፈተና ለማለፍ ወደን ፈቅደን የምንገባበት አንድ የሆነ ፈተና አለ አይደለም እና የሰው ሀገር ነው በእርግጥ ናይጄሪያም። ለምን ናይጄሪያ እንዳየሽው ባይገባኝም እኔ ስረዳ ግን አንቺ የሆነ ቦታ ልትሄጂ አስበሻል። አይቀርልሽም፣ ፈተና የማታውቂው ሀገር ነው። የትም ቦታ ብትሄጂ ግን ወደ ማታውቂው ሀገር ለመሄድ ቢያንስ ሴቶቹን ራስ መቀጥቀጥ ጅቡን ማለፍ ያስፈልጋል ሲል ሰላቢ መንፈስ ባንቺ ላይ ነበረ። ያ የሰላቢ መንፈስ ውስጥሽ ሳይወጣ በክፋይን የሚመለከትሽ የቡዳ መንፈስ ሳይያዝ ከሴቶቹ የመጣው ፈተና አንቺ ሳይላቀቅ ወደሚቀጥለው ስቴፕ መሄድ አትችይም፣ ማለፍ አትችይም ማለት ነው። መንዳት ክፍሩ መቀመጫ ላይ ቁጭ ብዬ በጣም ወደ ውስጥ ገባሁ፣ ወደ ውስጥ እና መሪውን እንደዚህ በጣም ተስቤ ነው የምንይዘው። ተስቤ ይዤ መሪውን ተራራ ቦታ ብዙ ድንጋ ያለው ብዙ ትልቆች ድንጋ ያሉበት ቦታ ተራራ ቦታ ነው። በጣም ተራራ ቦታና መኪና መንዳት አልችልም። ግን በጣም ታች እዛ ሹፌር መቀመጫ ብዬ በጣም ተስቤ መሪውን ይዤዋለሁ። መሪውን ይዤ እነዳለሁ። እየነዳሁ እንዴት በዚህ መሀል መንዳት እችላለሁ? እኔ ደግሞ መንዳት አልችልም። እንዴት መኪናውን አንቀሳቀስኩት እንዴት ነዳውት እያልኩ ቀማለው እና ያለ ሁሉ ድንጋይና ያለ ሁሉ ትልቅ ድንጋይ ያለበት ቦታ ግን መኪናዋ ድንጋይ ውስጥ እያደረገችኝ እንደምችል ሰው ትወስደኛለች አጥታ ማለት ነው። ከዛ አንድ የባሌ ጓደኛለ እና ሚለኛል እሱ ይችላል መንዳት እናተረግዘኝ፣ ይህን ነገር እኔ መንዳት አልችልም ብዙ ድንጋዮች አሉ፣ ታግዘኝ ምናም ስለው፣ ጥሩ እየነዳሽ ነው ሂጂ አሁን፣ ጥሩ እየነዳሽ አለ ሂጂ፣ ቆይ በቃ እንደነበርሽው ሂጂ እንጂ ይለኛል። እና መሬቱን ማየት አልችልም። በጣም ውስጥ ጠልሜያለሁ። በጣም ተስቤ ነው መሪውን ይዤዋለሁ። ግን እነዳለሁ፣ እየነዳሁ እዛ ሁሉ ድንጋ ውስጥ ውስጥ ነው የምትወስደኝ መኪና። ምንም ድንጋው ይመታኝ ምን፣ አይ በጣም ተራራ ነው፣ ውስጥ ውስጥ ትወስደኛለች። እና እንደዛ አይነት ህልም አየሁ። መኪናው ነው መኪና እየነዳሁ እንደዛ ውስጥ ውስጥ እሺ ይ መኪና አንቺ ተብላ ስትጠራ አልሰማ ብ፣ እንደ ሴት ካየሽ ብዙ አገልግላቸዋለች ማለት ነው። የእናንተ መኪና ይኸውልሽ፣ በህልም መኪና ማየት የራስሽ የገዛ ስጋሽ ነው። ሹፌሩ ደግሞ ነፍስሽ ናት እና መኪና መንዳት አትችይም፣ ግን ነዳሹ በህልም ምን ማለት ነው? መጾም፣ መጸለይ፣ ምናልባት እርግጠኛ ነኝ ብዙ መስገድ ትንሽ ትቸገር የነበረ መሰለኝ የሆነ ፍርሃት ምናምን፣ በዚያ ነገር ወደ መንፈስ ህይወት ለመግባት ትቸገር የነበረ ብዬ አስባለሁ። በተለይ ለመስገድና ለመጾም እንዲህ አይነት ሀሳቦች ከበፊት ጀምሮ የነበሩ ከሆንሽ አትፍሪ። ተራራ መውጣት ጾም ነው። ጾም ጸሎት፣ ወይም ቀኖና ነው። ከካህን ሄዶ ንስሐ ገብቶ ቀኖና መቀበል ነው፣ ተራራ መውጣት በህልም በእናቶቻችን በአባቶቻችን የታወቀ ነው። ማንንም ሰው ተራራ ሲወጣ ከታየ ጾም ጸሎት ወይ አንድ የሆነ በነፍሱ ጉዳይ ላይ መግባት የሚገባው አንድ የሆነ ጉዳይ አለ የግድ አንድ ቻሌንጅ ወይም ደግሞ አንድ የሆነ ቅጣት መቀጣት እንዳለበት ማሳያ ነው እና መኪናዋ ስጋሽ ነው እና በቃ ይዛሽ ስጋሽ ከወጣች አንድ ያስጀምሪው ካስጀምርሹ በኋላ በዛው ትቀጥያለሽ። ጥሩ የሆነ አካሄድ ትሄጃለች። የፈራሽ የሆነ ጉዳይ ይኖራል ለመግባት ወደ ሆነ መንፈሳዊ የሆነ ጥግ ቀጠሮ ያዝሽበት አንድ ጉዳይ ካለ እና ስጋሽ በእጅሽ የምትቆጣጠሪበት በነፍስሽ እጅ ማለት ነው፣ በሃይማኖትሽ እጅ በመንፈሳዊ ማንነት እጅ ቁጥጥር ውስጥ የምታደርጊበት ጊዜ ይመጣል። ለአሁኑ ግን አንድ የተሸነፍሽበት ነገር እንዳለ ማሳያ ነው። ያ ምንድነው? ፍርሃትሽ ነው። ተቋረጠባቸው የሰሙኝ ይሆናል ብዬ አስባለሁ ፍርሃት፣ መፍራት፣ መኪና መንዳት አለመቻል ማለት ለአንድ ነገር ራስን አለመስጠት ማለት ነው። እየሰማሽኝ ነው። መኪና መንዳት አልችልም ማለት አጋጣሚ የመለማመድ አጋጣሚ ላታገኝ ትችላለሽ። ወይም ደግሞ መኪና ስለምን፣ ለምሳሌ መኪና መንዳት በጣም ነው የምፈራው። ከሹፌሩ ጎኑ ስቀመጥ እግሬ ውጥር ነው የሚለው። በቃ ምጋጭ ነው የሚመስለኝ። እሱ ለነዳውን ይጨናነቃለሁ። የእውነት በባህሪ ማለት ነው በባህሪ እና ግን በኖርማሊ ቢያስተምሩኝ ቢያስነዱኝ እለምዳለሁ የሚል ደግሞ ውስጥሽ ይኖራል፣ ማንኛውም ሰው ከእና መንፈሳዊ ህይወት ላይም እንደዛ ነው። ስጋሽን ስግደት ካስለመርሽው ጾም ካስለመርሽው እንዲያውም በጣም የማይወጣውን ከባዱ ነገር ትወጫዋለሽ ማለት ማሳያ ነው። ያለበት መትም አለ። እውነት ነው። እሺ ሶስተኛው ደግሞ አሁን በቀደም ነው ያህል ልሙትና የሆነ ስራ ቦታ የሆነ ሴት የምትሰራ ጽይም ሴት ናት፣ እንደዚህ እንደ እናቶቻችን ያለች ሴት ውፍርፍር ያለች ጽይም ሴት። ጽይም ነው አዲስ የምል ማለት ነው። ከእሷ ስራ ቦታ ሄድኩና ልታግዥ ትችያለሽ ወይ ስራት፣ በጣም ሙሉ ፈቃደኝነት፣ አዎ አግዝሽ ያለሁ ብላ በደስታ ለማገዝ እንትናለች ፈቃደኛ ሆነች ማለት ነው። የምጠይቃትን ሁሉ አግዝሽ ያለሁ ነው በቃ የምትለኝ። እኔ አግዝሻለሁ ይህን ይህን ብዬ ስጠይቃት እኔ አደርግልሻለሁ እናግዝሻለሁ ትለኛለች እና ያነሳዋን ቦታ እንዲሁም እዚህ ቦታ አንቺ ብትሰድበት ትደኛለች እና አብሬያት እስከ ተቀመጥኩ ሰዓት በዛ በተቀመጥኩበት ረዥም ሰዓት አብሬያት ተቀምጨ ምንም ስራ አሰራም። ምንም ስራ የለውም። እንደ ይህን ያክል ሰዓት ቁጭ ብያለሁ፣ ግን አንድ ነገር አልሰራሽም። ምን ስራ አለሁ። ይሄ ነገር ስላተኝ አሁን አይደለም ስራው፣ በኋላ ነው ስራው የሚመጣው። በኋላ ግን ማስተናገድ በጣም ይሻል። ብዙ ሰዎች ይመጣሉ፣ ብዙ ስራ አለው። አሁን ግን ስለም ትለኛለች። ፍቃደኛ ደግሞ አንቺን ለማገዝ በጣም ፍቃደኛ ነኝ። የምጠይቅ ለማገዝ ፍቃደኛ ነኝ። በጣም በደስታ በሙሉ ደስታ ነው እንደዛ የምትለኝ። ና እዛ መጨረሻ ላይ ምን አለች? የትየዋ ባል የአንድ አካባቢ ኃላፊ ነው በጣም ኃላፊነት ያለው ሰው ነው ባለስልጣን። ምን ትለኛለች ሴትዮዋ፣ ልጅ አሏት እዛ፣ ግን ከዛ ልጆች በኋላ መውለድ ትፈልጋለች ግን መውለድ አትችልም። ምን ትለኛለች? ከባሌ ልጅ ወልደሽ ስጭኝ፣ ልክ ከማህፀን እንደወጣ አድርጌ ልጁን አሳድግ ብለው እንደ ራሴ ልጅ አርጌ እንከባከበዋል። ከባሌ ልጅ ወልደ ስጭኝ ትለኛለች። እንዴት እንዚህ ይሆናል ታንቺ? እኔ እንዴት ልወልጅ ስላት፣ በቃ ፈቀድኩልሽ። ከባሌ ልጅ ወልደ ስጭኝ ትለኛለች። እንደዚህ አይነት ህልም አይሁን። በቀደም ነው ይገርማል። በገሀድ አንድ ማቀውም አለልክ፣ ልክ እንደዚሁ በትክክል በህል ማይታ፣ በእውንም ርው ራሱ መጥቶባታል። አንዴት ልጅ እንግዲህ አንቺ ትዳር ላይ ያለች ሰው ነሽ፣ ልጅ አላችሁ እናንተ ስለዚህ ልጅሽን ለታቦት ስጭ፣ ከባሌ ያቺ ሴት ቤተክርስቲያን ናት። የቤተክርስቲያን ያጫት ደግሞ ክርስቶስ ነው። ሙሽራው ክርስቶስ ነው፣ ሙሽራዊቱ ቤተክርስቲያን ናት። እና ልጅሽን በስለት መልክ ለእግዚአብሔር መስጠት እንዳለብሽ ማሳያ ነው። ከባሌ ልጅ በስለት መልክ ለእግዚአብሔር ስጭልኝ፣ እግዚአብሔር እንዲያገለግል አምጪ እንደማለት ነው። ያቺ ቤተክርስቲያን ናት። ያች በዛ ለምን አሁን አይደለም ጊዜው። በጣም ብዙ ስራ የሚበዛበት ሰዓት ይመጣል ማለት በልጅሽ ዘመን ሲያድግ በጣም ትልልቅ ብዙ ስራዎች አሉና እና እና ከዲጋ ስሪ ደስ ያለሽን እንያግዝሻለሁ፣ በሁሉ ነገር እንያግዝሻለሁ ማለት አሁን ለምታደረጊው ነገር በሙሉ እኔ ፈቃደኛ ነኝ፣ እንከባከብሻለሁ በማንኛውም ስርዓት ማለት ነው። ልጁን ተወልዶ እስኪያድግ ድረስ ቤተክርስቲያን ዝግጁ ናት። እኔ ይሄንን ነገር በአካል ስለማቅረው እንደዚያን ነገር በህልም በተደጋጋሚ ልጅ ወልደች ስጭኝ ብለው የሚማጸኑ ሴቶች መጥተው ተማጽነው ራሳቸውም በእውን መጥተው ጠይቀዋል። እንደገናም ደግሞ የቤተክርስቲያን ምሳሌ ሆኖ መጽሐፍ ላይ አንብቤያለሁ። እጅግ በጣም ነጭ ልብስ የለበሰ ሴት መታ እባክሽን የምትወልጂው ልጅ ለባሌ ስጭልኝ ብላ አንዲት ሴት ስትማጸን፣ ያቺ ሴት ደግሞ በቤተክርስቲያን የተመሰለችው ሲፈታ ህልሙ ራሱ የመጽሐፍ እንዲሁም በሰው ተመስሎ የሚመጣ ለምሳሌ መጽሐፈ ወግሪስ ወቅሪስ ይሉታል። ምናልባት አባ ገብረ ኪዳን ይመስሉኛል፣ ይሄ መጽሐፍ የጻፉት። ግን በታሪክ ላይ በገዛ መጽሐፉ ላይ ምን ይላል? ይሄ ውቅሪስ የሚባለው ሰው አንዲትን የባለሥልጣን ሚስት ይወድና ከእሷ ጋር ለማማገጥ ይሞክራል። ሲጀምር ገና ታሪኩ ማለት ነው። ይሄ ቅዱሱ አባት ገና ህይወቱ ሲጀምር ከአንዲት ሴት ጋር ለመተኛት፣ ትዳር ላይ ያለችን ሴት ለመተኛት ሲሞክር ይላል በህልሙ እግዚአብሔር እንዳይሰናከል እኮ ነው እንግዲህ፣ ሲያስተምረው በህልሙ መልአኩ የሚጠብቀው መልአክ በሚወደው ሰው በኩል መጥቶ ተመስሎ አናገረው ይላል። ህልም ያየው ይሄ ውቅሪስ የሚባለው ህልም ያየው በጣም ብዙ ሰዎች እጃቸው ታስሮ ታስሮ ታስሮ ይገረፋሉ፣ ይጠየቃሉ። ሊገደሉ የተዘጋጁ ሰዎች አሉ። እና ከነዚ ውስጥ አንዱ እራሱን ሆኖ ነው ያገኘው። ይሄ ውቅሪስ፣ ቅዱስ ውቅሪስ ማለት ነው። ሊቅ ነው። በጣም ብዙ መጽሐፍት ጽፏል። ከዛ ወይኔ ምን አርጌ ይሆን እኔም? ያ ሰውዬ የሴትዮዋ ባል እኔንም ከሶኝ ይሆን? ለምን ይሆን እዚህ የመጣሁት? እያለ ሲብሰለሰል ከራሱ ጋር በጣም የሚወደው በሰፈር ውስጥ በጣም የሚወደው ሰው ይመጣና አንተ ሰው እዚህ ለምንድን ነው የመጣው? ምን አጥፍተህ ነው? ሲለው ኃጢአቱን ሊደብቅ ይሞክራል። ከዛ አጥብቆ ሲጠይቀው አይበቃ ልንገረው ይልና እኔ እዚህ የመጣሁት ምናልባት የቀረብኳት ሴት ባለቤቷ ከሶኝ ይሆናል ብዬ አስባለሁና ሲለው፣ በወንጌል አምልሃለሁ ከዚህ ነገር ራስህን ጠብቅ ራስህን ጠብቅ ራስህን ጠብቅ ብሎ በሚወደው ሰው በኩል መጥቶ የሚጠብቀው መልአክ አናገረው ይላል። ስለዚህ አንዳንድ ጊዜ መልአክ ነው። ግን መልአኩ መገለጥ የሚፈልገው በማን ነው? በሰው አድሮ ነው ማለት ነው። አሁንም አንቺ ሴት እመቤታችን ወይም ደግሞ ቤተክርስቲያን ትሆናለች እና ያንን ልጅ ውለጅ ልጅ ስትል ልጅ መውለድ በህልም ምንድን ነው ብዬሻለሁ? ባለ ሀሳብ አንድ ነገር ማማጥ ነው። አንድ ነገር ማፍለቅ ነው። ከውስጥ የሆነ ደግ ነገር ማውጣት ነው ብያለሁ። አምጦ መውለድ ማለት የሆነ ጭንቀትን መገላገል ነው፣ በህልም መውለድ ማርገዝም ልክ እንደዚሁ ነው። አንድ የሆነ ከባድ ሀሳብ ማሰብ መጽነስ፣ ያንን ነገር ደግሞ ስትወልጅ ካየሽ ደግሞ ሲያዋልዱሽ ካየሽ ደግሞ እጅግ ሰው ያስፈልግሻል፣ ተጨንቀሻል፣ የሆነ ሀሳብ ውስጥ ወጥሮሻል ማለት ነው። ለካህን ራስሽ ማስመርመር እንዳለብሽ ማሳያ ነውና ይህ ይሄ ቅዱስ ፍቅሪ ስም በሚወደው ሰው በኩል ነው ህልሙን ያየው። መልኩ አሁን ቺም ደግሞ ልክ እንደዛውን ያየ ማለት ነው። እንግዲህ አላርዝምብሽና ይህች ሴት በበጎ ነገር አይተሻት፣ ቤተክርስቲያን ነች ወይም ቤታችን ነች ብትባል፣ እባክሽን ልጅ በአሁኑ ሰዓት የሚያስተምር የለም፣ ወይም ደግሞ የሚቀድስ ቤተክርስቲያን ተረካቢ የቁርጥ ቀን ልጅ ዲያቆን መሆን የሚችል ሰው የለም እና ልጅሽን ስጭ እያለችም ሊሆን ይችላል ቤተክርስቲያን፣ አይታወቅም። እና የምትወልጅውን ልጅ ለታቦት ስጪ፣ ለቤተክርስቲያን አገልጋይ እንዲሆን ወንድ ከሆነ ዲያቆን፣ ሴት ከሆነች ደግሞ በተቻለሽ አቅም የቤተክርስቲያንን ትምህርት እንድትማር አድርጊያት። እሺ እሺ። እና ልጆቼ ሲያልቀሱብኝ አድራሉ። በጣም ሲያልቀሱብኝ ያድራሉ። እሷ በመጣሽ ቀን ማለት ነው። ከይሽ ጎረቤቴ ጋር ደግሞ እንደዚሁ በተገናኘን ቀን ጀርም ሰጦ በተለይ ወንድ ልጅ እንደዚህ ቦትፓሳ ልጅ እንደዚህ ወፍራም ልጆች ከሰው የሚግቡ አይነት ልጆች አላለ እንደዛ ናቸው። ሰውነታቸው በተፈጥሮ ልጆች ና ምን ትለኛለን። እሷ በመጣሽ ቀን ሰውነቱን ያሳቅፋል። እከክልኝ ይለኛል። በቃ ጀርባውን ሰጥቶ ለሊ ትክክል ሰውነቴን አክኬው እንደዚህ ደም ሁሉ ችፍችፍ እስከሚል እንኳን አይጠቅመውም። እንደዛ እያከው ተረግል የደም ይወጣ ሽፍ ብሎ ሰውነት ሁሉ የወጣበት እከክልኝ ብቻ ነው እብል ጀርባውን ሰጡኝ እከክልኝ ይለኛል። በቃ በተገናኘን ቀን ከዛችንዋ በተገናኘው ከጓደኛ ሲያለቅስ ይመረ እዚችዋ ስገናኝ ደግሞ ጀርባይን ጀርባዬን እከክልኝ ይለኛል። እና እንደዚህ አይነት አጋጣሚ ታጥመኛል። ከእነሱ ጋር በተገናኘ ትኩሳት አለባቸው። ያቺ የመጣችው ሴትዮ በመጣችበት ቀን እንቅልፍ ያጣሉ፣ ትኩሳት ይለቅባቸዋል፣ ራስ ምታት ምናምን። አዎ፣ ሙቀት አላቸው። ሙቀት የቡዳ መንፈስ ይኖራል ብዬ ነው ማስበው። ብዙ ጊዜ በዝምድና በጉርብትና በሆነ የሆነ ሰው ቤት መጥቶ በተለይ ቆየት ቆየት እያለ የሚመጣ ሰው ወቅትን ጠብቆ ድንገት ይዘ እመጣለው ብሎ ሳይናገር ድንገት የሚመጣ ሰው እንደዚህ አይነት ባህሪ ያለ ብዙ ሰዎች ልጆቻቸውን አስገብተው ወደ ጓዳ እንግዳ ከሄደ በኋላ የሚያወጡት ለዛ ሂዱ ግቡ እናንተ ብሎ የሚያስገቡትም የሚያውቁት ነገር ሲኖር ነው። ከአይናቸው እየተነሳ መንፈስ ያጠቃል። ግን ምናልባት እንግዲህ ምን ታረጊያለሽ አንቺ ፊትለፊት ያቺ እንግዳ ስትመጣ የቅዱስ ሚካኤልን ስዕል መስቀል ነው። ገና በር ተከፍቶ እንደገባች ፊት ለፊት ስዕሉ እንድታየና ላይዋላ ያለው መንፈስ እንዲመጣ ማድረግ ነው። ቤት ውስጥ ሲገባ ስዕል አድርጎ የሚባለው ለዚህ ነው፣ ትልቁ ጥቅም። ፊትለፊት ያንተን ትምህርት ሰምተን እንደዛ ረግ ነው የቅዱስ ሚካኤል ስዕል ፊት ለፊት አደረግን። አንዱ ይሄ ነው። ሁለተኛ ነገር ደግሞ ልጆቹ ምንም አይነት እንግዳ ቢመጣ እንዳያገኛቸው እንትን እንዳይላቸው ጠዋት ጠዋት ከእንቅልፍ ሲነሱ ትምህርት ቤትም ሲሄዱ ምንም ሲሉ እድሜያቸው ለትምህርት የደረሱ ከሆኑ አይናቸውን ቅባ ቅዱስ መቀባት እጃቸው መዳፍ አምስቱ ሚሊዮን የስሜት ህዋሳታቸውን መቀባት። ጀርባይን ያመኛል የሚለውን ልጅ ጀርባውን መቀባት አዎ ቢገርመን እንደዚያ ሲያሳካው በቃ ማከኩን የምጀት ሲደክመኝ ቅባ ቅዱስ ቀባዋለሁ። ቅባ ቅዱስ ቀቡ በዛ እንዳለ ይተኛልኛል። ከዛን ማድረግ ጀመርኩ። እነሱ ጣን ምናምን ሲሉኝ ተቀዳድሜ እነሱን ቅባ ቅዱስ ባትጀምሩ ማለት ነው። በጣም እንትን አሉብኝ፣ መተኛት አልችልም። በቃ በዛን ጊዜ እነሱ በመጡ ጊዜና እንደዛ ማድረግ ጀመርኩ። አሁን ልጆች ጣቱ ተመልመያቸው አንጻር ምን ዛሬ ረሳሹ እንደዚህ ምናምን እንግዲህ እየቆየሁ ስትለምጁ እኮ አሁን አንድ ነገር በጣም ድግግሞሹ ሲበዛ እንዘናጋለን። እና ልጆቹም ምን ነው ዛሬ የረሳሹ ካሉሽ፣ የረሳሹ ነገር እያስታወሱሽ ብቻ ሳይሆን አትዘናጊም እያሉሽ ነው። እና ይህንን አትዘናጊም፣ እነዛን ሰዎች ካላስተማርሻቸው፣ ንጹህ ካልሆንኩ ቢያንስ ጸበል መቀባትም ጥሩ ነው። ጸበል፣ ጸበሉ ብድጋገሽ እንዲጠጡ አይናቸውን ማሸት። ጸበሉ ደረቀ ማለት እኮ መንፈስ ቅዱስም አብሮ ጠፋ ማለት አይደለም። እምነትሽ ነው በጸበሉ ላይ አርፎ ሄዶ ፊታቸውን፣ አይናቸውን ስትቀቢያቸው ስታፈሽላቸው ይድረቅ። ጸበሉ ከፈለገ ለምን ለምን ጉዳይ እንደቀባሻቸው ይታወቃል። ስለዚያ ነው። አመሰግናለሁ። በጣም እናመሰግነው መምህር እግዚአብሔር ይስጥልን። በተምረቱ በጣም ተምረንበት፣ አለመምህር በዚህ ቀጥል። በውነት ሁሉ ሰው ተቀይሯል። እንጃ መቼም ይህ ትምህርት ፈጣሪ እየበዛና እየቀጠለ ይሄድ እንጂ ትምህርት አቆመ። ብዙ ሰው ለእኔም ጸሎት አድርጉልኝ። እግዚአብሔር ያስበና ር እሺ መምህር እሺ፣ እናመሰግናለን። መልካም እሺ ብቻ